ዘቡር የሚባል መጽሐፍ የተሰጠው ነቢይ ማን ነው? የሚል ነበረ። እሱም ነቢዩላ ዳውድ ናቸው አለ ሰላም። ሌላው ደግሞ መንሆና አላቲ ሃጀርና ኢላ ልሀበሸቲ ምንዘውጃት ምን ዘውጃት ነቢዩ ሰሰለም ከነቢዩ ሚስቶች ደግሞ ወደ ሀበሻ የተሰደዱ ሚስቶች እነ ማን ናቸው? የሚል ነበረ። ሰውዳ ቢንት ዘመዓ መልሱ ማረን ነው

ግማሾቻችሁ አቡ ጣሊብ አላችሁ፣ ግማሾቻችሁ አብድል ሙጠሊብ አላችሁ። መልሱ ግን ጀድሁ አብድል ሙጠሊብ ነው። አያታቸው አብድል ሙጠሊብ ነው። ይሄንን ስም ለነቢዩ ሰለላሁ ዐለይሂ ወሰለም የሰየሰ የመላቸው ማረን ነው። ገባችሁ? እሺ፣ ለምንድነው የዛሬው ጥያቄ የሚጀምረው ከምንድነው ለምንድነው የመዲና ሰዎች አንሳር የተባሉት ይላል ጥያቄው። ለሴቶች ነው? መጀመሪያ ከወንዶች ለወንዶች ጥያቄ መጀመሪያ የመጀመሪያ ጥያቄ ለወንዶች ነው። ለምንድን ነው የመዲና ሰዎች አንሳር የተባሉት ይላል ጥያቄው። መልሱን መልሶ አንሳር ለምን ተባሉ? እስ የመዲና ሰዎች ለምን አንሳር ተባሉ እ ከነቢዩ ጎን ስለ ቆሙ ጀዛከላሁ ኸይረን ከነቢዩ ጎን ቆመው ነቢዩን የረዱ ስለ ሆነ አላህ ረዳቶች አላቸው ከነቢዩ ሰለ ሰለም ጎን ስለቆሙ አንሳር ተብለው ተብለዋል ማለት ነው የሚቀጥለው ጥያቄ ጋራዎች አብረውት አላህን

ተናገሯ። ከሌላ እንዳለን መልሱ ምንድን ነው? ነቢዩላ ዳውድ ናቸው። ነቢዩላ ዳውድ ሲዘክሩ ተራራም አብሮ ጋራዎችም አብረው ከእሳቸው ጋር አላህን እያወሱ ይዘክሩ ነበር ማለት ነው። ሌላው ጥያቄ ማን ነቢዩ ለዚ ለይሰ ለሁ አቡን፣ አባት የሌለው ነቢይ ማን ይባላል? ለወንዶች ነው ይሄ

ስለዚህ አባት የሌለው ነቢይ ማን ነው? ሁወ ነቢዩላ ዒሳ ዓለይሂ ሰላም። ነቢዩላ ዒሳ ናቸው ማለት ነው። አየሸደል ሌላው ጥያቄ ለማን ነው? ለሴቶች ነው። አባት የሌለው ነቢይ ማን ይባላል? ይኸው ይባል ብቻ አባት የሌለው ነቢይ ማን ይባላል? የሌለው ላ አይነ ሳፈራ ዩ ى ም ሰለም ካሪጅ አልጀዚራ ነቢዩ ሰለም ከአረብ ደሴት ውጭ ማለት ነው። የተጓዙባት ሀገር ማን ናት? ማናት? እቲ አይታይ ንግራችኋለሁ አ ነቢዩ ሰለላሁ ዐለይሂ ወሰለም ከአረብ ደሴት ውጭ የተጓዙባት ሀገር ማናት? አይሽ ማናት እ የመን አይደለም። በቃ ተበልተዋል። መልሱን የመልሰዋለው ሻም ወይም ደግሞ የዛሬዋ ሶሪያ ማለት ነው ነብዩ እዛ ተጉዘዋል ማለት ነው ሌላው ጥያቄ ምንድን ነው ነብዩላ ነብዩ ነብዩ ሰለላሁ ሲሞቱ እድሜያቸው ስንት ነበረ ለወንዶች ነው ይሄ ስልሳ ሶስት ነበረ አላሁ አክበር ሌላው ጥያቄ ለሴቶች ሌላው ጥያቄ ለሴቶች ነው የህዝቡ ታማኝ ተብሎ

አቡ ዑበይዳ ቅጽል ስሙ ነው። ግን ስሙ ማን ነው? አምር ቢን አልጀራህ ይባላል ማለት ነው። ሌላው ጥያቄ ለወንዶች ማለት ነው። በርካታ ሐዲሶችን ያስተላለፈው ሰሐባ ማን ይባላል? አ ላ መልሱ አቡ ሁረይራ ነው። መልሱ አቡ ሁረይራ ነው። አሁን ደሞ ለሴቶች ነው ጥያቄው። ለመጀመሪያ ጊዜ በሶስቱ የቅዱሳን መስጂድ መካ፣ መዲናና ቆድስ አልአቅሳ ማለት ነው አዛን ያደረገው ማን ነው? ለመጀመሪያ ጊዜ ማለት ነው። ለመጀመሪያ ጊዜ አህ አህ ኢብራሂም አይደለም

ሙሉ ሲም ማን ማን ነው? ሼክ አልባኒ ትልቅ ዓሊም ናቸው። ሼክ አልባኒ ይባላሉ። ሙሉ ሲማቸው ማን ይባላል? አልአልባኒ እሺ፣ መልሱ ምንድነው? መሐመድ ናስሩዲን አልሃጅ ኖህ አልአልባኒ ይባላሉ ማለት ነው። ሌላው ጥያቄ ለሴቶች ነው ማለት ነው። የሀበሻውን ንጉስ ሄልፈት ለነቢዩ ያረዳቸው ወይም የነገራቸው ማን ነበረ? በሻ የሀበሻው ንጉስ ነጃሽ የሞተ ጊዜ ለነብዩ መርዱ የነገራቸው ማን ነበረ? የሀበሻው ንጉስ ሞቷል ብሎ ያላቸው ማን ነበረ እ ዩሱፍ አይደለም። መልሱ ማን ነው? አዳምጡ። የሀበሻው ንጉስ ነጃሺ ሂልፈት ለነቢዩ ላ ላ ሰለም ያረዳቸው የመነገራቸው ማን ነው? ጅብሪል ዓለይ ሰላም መለዕኩ ጅብሪል ነበር ማለት ነው። እሺ፣ ሌላው ጥያቄ የነቢዩላህ ሉጥ ህዝቦች ተለይተው የሚታወቁበት ተግባር ምን ነበረ? የነብዩላህ ሉጥ ህዝቦች ተለይተው የሚታወቁበት ተግባር ምን ነበረ? ለማን ነው? ወንዶች ተናገሩ። አይደገሙም። አልደግመው፣ በቃ አልደግመው። የነቢዩ ሉጥ ህዝቦች ተለይተው የሚታወቁበት ተግባር በግብረ ሰዶማዊነት ነበር ማለት ነው። እሺ ሶስተኛው ሌላው ጥያቄ ለማን ነው? ለሴቶች በይፋ ስደት ያደረገው ሰሃባ ማን ነበረ? በይፋ ማለት ነው። በይፋ በግልጽ ማለት ነው። በግልጽ ስደት ያደረገው ሰሃባ ማን ነበረ? በቃ ማንም አይነካኝም፣ እኔ ከመካ ወደ መዲና ይጓዛለሁ ብለው ያለው ሰሃባ ማን ነበረ? ዑመር ናቸው። አላየችም እኔ ከልክ እያለሁ። እሺ ሌላው እናንተ በይፋ ማንንም ሳይፈሩ ከመካ ወደ መዲና ስደት ያደረጉ ሰሐባ ዑመር ኢብኑል ኸጣብ ነበሩ ማለት ነው። ሌላው ጥያቄ በነቢዩ ሰለላሁ ዐለይሂ ወሰለም ያመነች በነቢዩ ሰለላሁ ዐለይሂ ወሰለም ያመነች የመጀመሪያዋ እንስት ወይም ሴት ማን ትባላለች? አ ማን ወንድ ነው ሴት ነው?

ዓሊ ነው ከአገልጋይስ ዘይድ ብን ሓሪስ ነው ማለት ነው። እሺ ሌላው ጥያቄ ለማን አሁን ለሴቶች አራተኛው ኸሊፋ ማን ይባላል? አራተኛው ኸሊፋ ማን ይባላል? አይቻለሁ። አራተኛው ኸሊፋ ቶሎ በሏ፣ የለም? ዓሊ ብን አቢ ጣሊብ ይባላል። ዓሊ ብን አቢ ጣሊብ። እሺ ለወንዶች ነውን ደግሞ አላህ ያናገረው ነብይ ማን ይባላል? ነቢዩላህ ሙሳ ዓለይሂ ሰላም። አላህ ያናገራቸው ማለት ነው። ሌላው ጥያቄ ለሴቶች ነው። በአሳ ነባሪ የተዋጠው ነብይ ማን ይባላል? ለሴቶች አንች ዩኑስን። በቃ አይደለም። አሳ ያዋጣው ነቢይ ማን ነው? ነቢዩላ ዩኑስ ናቸው ማለት ነው። ለማን ነውን? ለወንዶች ለመጀመሪያ ጊዜ መካን የቆረቆረ የቆረቆረ እና ዘምዘም ውሃ መፍለቅ ሰበብ የሆነው ነቢይ ማን ይባላል? ለመጀመሪያ ጊዜ መካን የቆረቆረ ከዛ ደግሞ ለዘምዘም ውሃ መገኘት ሰበብ የሆነ ማለት ነው። ለማን ነው? የወንድ ሴት ነው? እሺ ወንድ ከሆነ እሺ ኢብራሒም ብሎአል። ሲህት ነው። ነቢዩላህ እስማኤል ናቸው። እሱ ነቢዩላህ እስማኤል ናቸው።